ይህንን መልካም ነገርን ያውቅ አለም መልካም ነገር ነበር። አዲስ አለም ስለሆነ

ወልዶ መንፈስ ቅዱስ አህዱ አምላክ አሜን። እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። ዛሬ ብርሃነ ጥምቀቱን በዚህ በስቶኮልም አራቱም አብያተ ክርስቲያናት ብፁዕ አባታችን አንጋፋው ሊቀ ጳጳስ ብፁዕ አቡነ ኤልያስ እየባረኩን የ2017 ዓ.ም የመስቀልን በዓል የቬስትሮስ አማኑኤል በዚህ ደግሞ ደብረ ሰላም መንበረ ጵጵስና መንበረ ጸባዖት ቅድስ ሥላሴና አቡነ ተክለ ሃይማኖት ተክለ ሃይማኖት አንድ ላይ ሆነን የምናከብረው በዓል ነው። እጅግ ያማረ ከከተራ ጀምሮ ደስ የሚል በዓል ነው ያሳለፍነው። ዛሬም ደግሞ ይህንን በዓል ስናከብር እንግዲህ ታቦታቱ ከቤታቸው ወጥተው ከቤተ መቅደሳቸው ወጥተው ጥምቀተ ባህር ወርደው የምናከብረው በዓል እንደሆነ ይታወቃል። ከከተራ ጀምሮ ደስ የሚል በዓል አሳልፈናል። ይህ በዓል የነጻነት በዓል ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አንድነቱና ሶስትነቱን የገለጠበት በዓል ነው። በማ ዮርዳኖስ ዮርና ዳኖስ የሚባሉ ወንዞች ምንድነት ተገናኝተው ከተረ የሚለው ወይም ደግሞ ሰበሰበ የሚለው እዚህ ይሰጠናል። ከተራ የሚለውን ደግሞ ቃል እናገኛለን። ከዛ ማለት ነው። ከባሉ ዋዜማ ጀምሮ ታቦታቱ ወደ ጥምቀተ ባይር በመውረድ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የወረደበትን እንዲሁም ደግሞ ከሰማይ ሰማያት ወርዶ የሰው ልጆችን ያዳነበትን ምሳሌ በመውሰድ ታቦታቱ ከመንበረ ክብራቸው ተነስተው ወደ ጥምቀተ ባይር ይሄዳሉ ማለት ነው። ወደ ጥምቀተ ባይር መሄድ ብቻ ሳይሆን በጥምቀተ ባይር ደግሞ ወርደው ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋ ከለበሰ በኋላ በ30 ዓመቱ በዮሐንስ እጅ እንደተጠመቀ ቅዱስ ወንጌል ይነግረናል። ለዚህ ነው ቅዱስ ያሬድም ሆረ ኢየሱስም ገሊላ ሀበ ዮሐንስ ከመያጥመቆ በፈለገ ዮርዳኖስ እያለ ይነግረናል። በዮርዳኖስ መጠመቁ ብቻ አይደለም፣ በዚህ ቀን የተፈጸሙ ብዙ ተአምራቶች አሉ። አንደኛው ምንድን ነው? በሰማይ ሆኖ እግዚአብሔር አብ አንድያ ልጁን ወልድን እርሱ የሚላችሁን ስሙት እያለ ሲናገር እንሰማለን። ሰማያት ተከፈቱ መጻቃልም ደመናዘ ይብል ከሰማይ ከደመና ውስጥ እንደ የሚል ቃል መጣ፣ ዝንቱ ውእቱ ወልድየ ዘአፈቅር ሎቱ ስምዑ፣ የምወደው ልጄ ነው እርሱን ስሙት የሚል ኃይለ ቃል ከሰማይ መጣ ይላል። ስለዚህ ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ መንፈስ ቅዱስ በርግብ አምሳል ሲወርድ፣ ወልድ ደግሞ በስጋ ኢየሱስ ክርስቶስ ሲጠመቅ፣ አብ ደግሞ ከሰማይ ሆኖ የምወደው ልጄ እርሱ ነው ብሎ ስለ ወልድ ስለ ልጁ የመሰከረበት ታላቅ ዕለት ነው ማለት ነው። በዓሉን በዚህ መልኩ እናከብራለን ማለት ነው። በጣም ደስ የሚል ለማብራሪያ ነው ገለጹልን። እግዚአብሔር ያክብርልን። በጣም እናመሰግናለን። አሜን አሜን። እሺ፣ በዓሉ የሰላም የፍቅር የአንድነት በዓል ያድርግልን። ለመላው ህዝበ ክርስቲያን በዓለም ለሚገኙ ሁሉ በዓሉ የሰላም የፍቅር የአንድነት በዓል ያድርግልን። መልካም በዓል፣ መልካም በዓል። እግዚአብሔር ያክብር። ያመሰግናለሁ በጣም